መዲናችን አዲስ አበባ በሁለት ዙር በተከናወነው የኮሪደር ልማት ሙሉ በሙሉ የቀድሞ አሮጌ መልኳ ተቀይሯል። ለዚህ ደግሞ ለተለያየ ጉዳይ ወደ አዲስ አበባ በመምጣት የሚጓበኟት እንግዶች የለውጧ ምስክሮች ሲሆኑ ይታያል። አሁን ደግሞ መዲናችን አዲስ አበባ ሁለተኛውን አገር አቀፍ የኢትዮጵያ ወጣቶች ኦሎምፒክን በማስተናገድ ላይ ትገኛለች። ለዚህ ውድድርም ከመላ አገራችን አካባቢዎች አካባቢዎችና ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ በሺዎች የሚቆጠሩ ወጣቶችና ልዑካን ቡድኖች በአዲስ አበባ ከተማ ከትሟል። የአዲስ አበባ ከተማ አስተዳደ ር ባመቻቸው የጉብኝት መርሃ ግብርም እነዚህ ልኡካን ከተማዋን በመጎብኘት ላይ ይገኛሉ። የከተማዋን ለውጥና ዝማኔ የተመለከቱት ወጣቶችም በአዲስ አበባ ለውጥ መደመማቸውን ና ይህ ስልጣኔና ዝማኔም ወደ አካባቢያቸው መጥቶ የለውጡ ትሩፋት ተቋዳሽ እስኪሆኑ መቸኮላቸውን ለአዲስ ሚዳ ኔትወርክ ኤኤምኤን ገልጿል። በጣም ደስ ይላል። አሪፍ ነው የተሰራው። ደስ ነው የሚለን። አሁን ደግሞ ከዚህ ተገኝተናል ጉብኝት፣ በጣም ደስ ብሎናል። በጣም የሚገራርሙ ማዘተሪያዎችን አይተናል እና እንደዚህ አይነት ነገራቶች በየተለያዩ ቦታዎች ላይ ቢዘወተር ቢለመድ የሚል ሀሳብ አለኝና በጣም ተደንቀናል። ያየነው ነገር በጣም አስደሳች ነው። በጣም ነው የሚያስቆጨው፣ እውነት እንደዚህ እኛ አካባቢ ላይ ኖሮ እንዲህ አይነት ነገራቶች፣ ታዳጊዎች፣ ህጻናቶች፣ አዛውንቱም አሁን ትልልቅ ሰዎችም ሲሮጡ ሲሰሩ እያየ ነው እና እድሜ ገደብ የሌለው ነገር ነው። እዚህ ጋር ያለው ነገር እየተገነባ ያለው እና እቺ አሁን ያለው ነገር በጣም አስደሳች ነው። ኦፍኮርስ በጣም ተደስተናል በጣም የተሻለ ና ለወደፊት እቅዳችን ለፊውቸር ተስፋችን የሆነ መንገድ የሚሆን ነገር ነው ያየ ነው በጣም እጅግ ደስ ብሎናል እንደዚህ አይነት ምቹ የሆኑ ቦታዎች ላይ የእግር ኳስ ማዘውተሪያ ቦታን በአመቺ በሆነ ጥራት ሰርተውልን ተስፋን ሰጥተውናል ና የሚበረታታ ና ለተጫዋቾችም ደግሞ ወደ ስኬት የሚሄዱበት መንገድ ይመስላል። ከተማ አስተዳደሩ ነገ ሀገር ተረካቢ የሆኑ ወጣቶችን እንዲጫወቱ ነገ ትልቅ ቦታ እንዲደርሱ ይሄን እድል ፈጥሮ በተለያየ ቦታ አሁን እዚያ አንድ ሶስት አራት ቦታ አይተናል። እንደዚህ አይነት ውብና ጽዱ የሆነ ቦታ በማዘጋጀቱ እውነት ምስጋና ይገባዋል ብዬ በልቤ በጣም ደስ ነው ያለኝ። እንግዲህ ትልቋ ኢትዮጵያ ብዬ ነው የወሰድኩት እኔ እንደው ኢትዮጵያ ውስጥ ያለው አልመሰለኝም። ስመጣ እያየሁ የነበረው ነገር በእጅጉ በእጅጉ ያምራል። ደስ የምልል ነገር ነው እያየን እስካሁን። ብዙ ጨዋታ ቦታ ደስ የምልል ቦታ ነው። ልጆች ደግሞ ጥሩ ሞራል ይሆናል ልጆች ታዳጋችን አሪፍ አድርጎ ያያሉ። ከዛ አሪፍ ቦታ ሆኖ ይጫወታሉ። ሌላ ቦታ ያለም ሞል ሁልጊዜ እዚህ መጥቶ ይጫወታሉ። ይሄን ነገር በማየታችን በጣም ደስ ብሎናል። ከዚህ በፊት በነበሩት ነገራቶች ያው ብዙ ነገር ላይ እንሳተፋለን። የዘንድሮ ለየት የሚያደርገው ይሄን ኦሎምፒክ፣ በየአካባቢው ስታዲየም አለ፣ በየአካባቢው ስፖርት ማዘውተሪያ ቦታዎች አሉ። በጣም ደስ የሚል ነገር ነው ያየሁት። እንግዲህ ይሄንን አይቶ አለማድነቅ ንፉግነት ነው የሚመስለኝ እና በየኪሎ ሜትሩ ነው ስታዲየም ያለው የስፖርት ማዘውተሪያ ቦታዎች ያሉት። ቀናውኝ። ይህን ነገር ወደ ክልል ከተሞች ቢሄድ እኛም ይህን የእንደዚህና ይህን ነገር ተቋዳሽ ብንሆን የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ የስፖርት ትምህርት ስልጠና ዳይሬክቶሬት ዳይሬክተር የሆኑት አቶ ጎሳይ አለማየሁ በአዲስ አበባ ከተማ የተገነቡት የስፖርት ማዘውተሪያ ስፍራዎች፣ ከተማ አስተዳደሩ ታዳጊዎችን ኢላማ አድርጎ እየሰሩ የሚገኘው የልማት ስራ፣ ከተማችን በትክክለኛው የልማት ጎዳና እየተጓዘች እንደምትገኝ በእነዚህ ወጣቶች ላይ ባየሁት የደስተኝነት ስሜት ተረድቻለሁ ብለዋል። እንደምታየ ነው እንግዲህ ሜዳ ውስጥ ገብተው እንኳን ከአንዱ ማዘውተሪያ ስፍራ ወደ አንዱ ማዘውተሪያ ስፍራ ለምንወስዳቸው ስንል ለመውጣቱላ በቃ በግፊት ነው የሚወጡት። መቆየት ይፈልጋሉ። ሜዳ ላይ መጫወት ይፈልጋሉ። አሰልጣኞችም ቅድም አስተያየት ሲሰጥ ባነበረን ቆይታ እንኳን እኛም አንድ የተወሰነ ፍሬንድሊ ጌሞችን ብናደረግ የሚል አስተያየቶችን ሲሰጥ ታየዋለ። ይህ ስታይ ደግሞ ከተማችን እየሰራች ያለችው ስራ እውነትም ከልብ በመነጨ በታዳጊዎች ላይ በልጆች ላይ ይበልጥ ደግሞ በስፖርት ማዘውተሪያ ስፍራው ላይ ትልቅ መነቃቃትን ይፈጥራል ብዬ አስባለሁ። የነበረው ጉብኝት ማስተዳደሩ ለታዳጊና ወጣቶች ምን ያክል እየሰራ እንደሚገኝ የሚያሳይና ታዳጊዎች ላይ በመስራት አሸናፊ ብሔራዊ ቡድንም ለመፍጠር የሚረዱ ማዘውተሪያ ስፍራዎችን መገንባት መቻሉን ማሳያ ነው ሲሉ የገለጹት ደግሞ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ትርፉ ናቸው። እንደሚታወቀው አንድ ሀገር አሸናፊ ብሔራዊ ቡድን ለመፍጠር ትልቁ ነገር ታዳጊና ወጣቶች ላይ መሰራት አለበት። ከተማ አስተዳደራችን ደግሞ ባለፉት የለውጥ አመታት ለታዳጊዎችና ለህፃናትን መሰረት ባደረገ መንገድ እጅግ በጣም በርካታ የማዘውተሪያ ስፍራዎች ተገንብተዋል። እነዚህ የማዘውተሪያ ስፍራዎች እንግዲህ መጪውን አሸናፊ ብሔራዊ ቡድኖችን በሁሉም ስፖርት አይነቶች ለመፍጠርን ታሳቢ አድርገው የተሰሩ ናቸው። ስለዚህ እነዚህ ታዳጊዎች በዜና በተለያዩ የመረጃ ምንጮች ከሰሙት በላይ በአይናቸው አይተው ምን ያህል አሁን የለውጡ መንግስት ለታዳጊዎች ለወጣቶች መዝናኛ መዋያ እንዲሁም ደግሞ ታለንታቸውን የሚያወጡባቸውን ማዘውተሪያ ስፍራዎች እየገነባ እንዳለና ይህንንም ደግሞ እነሱ ይህንን እድል በተገቢው መንገድ እንዲጠቀሙበት ምቹ ሁኔታ እየተፈጠረ መሆኑን ለማሳየት ነው ዛሬ የነበረን ጉብኝት። ቁጥራቸው ከ500 በላይ የሆኑ ከተለያዩ የሀገራችን ክልሎችና ከተማ አስተዳደሮች ለሁለተኛው ወጣቶች ኦሎምፒክ ውድድር የመጡ ወጣቶችና ታዳጊዎች በአዲስ አበባ ከተማ የተገነቡ የስፖርት ማዘውተሪያ ስፍራዎችና ሌሎች ልማ